አሰላሙ ዓለይኩም ወራሕመቱላህ ወበረካቱ። ወደ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሓምዱሊላህ ረቢል ዓለሚን ሁሉም ሰላም ነው። እናንተ እንዴት ናችሁ? ሥራ፣ ጤንነት፣ ሁሉ ሰላም? ከእኔ ጋር አልሓምዱሊላህ ሁሉም ሰላም ነው። ዛሬ ቁርስ ከመብላት ቁርስ ሰራሁኝ፣ ፍርፍርና በላን። ልጄን ወደ ትምህርት ቤት ሸኝቼ ነው፣ ወደ ቤት ጽዳት ገባሁኝ፣ ቤቴን እናማ ማለት ነው ውዶቼ፣ ግን ምን ሆናችሁ ነው የማታውኝ? ምን ሆናችሁ ነው እንደው ዛሬ ወቀሳ ጭምር ነው የመጣሁትኝ ማለት ነው። ጀዛኩምላሁ ኸይራን። እኔ ቪዲዮ አላስረዝመም ማጫጭር ቪዲዮ ነው የምሰራው እና ውልኝ ቪዲዮዬን ትላንትና ሰርች ነበርና ቪዲዮ ይሐቂቃ በዩቲዩብ በጣም እየቀዘቀዘብኝ ነው ቻናልኝ እና ይወኝ 200 ሰው ብቻ ነው ያየው፣ ጉድ የሚገርም ነው እና ውልኝ፣ ወልኝ ማለት ነው በጣም ውዶቼ፣ በጣም አመሰግናለሁ ጀዛኩምላሁ ኸይራን። ያው ቤቴን በዚህ መልኩ ያው እንደተለመደው አጸዳሁኝ። ከዛ አጸዳድቼ ወደ ምግብ ስራ በምሳ ልጄ ከትምህርት ቤት ሳይመጣ ወጥ ሰርቼ መጠበቅ አለብኝ። ከዛ ይኸው ወጥ እየሰራሁ ነው። ልጄም አለች አብረን እና በዚህ መልኩ ወጥ እየሰራን ነው እና ላይክ፣ ሸር፣ ሰብስክራይብ አርጉልኝ ውዶች ይውል ቪዲዮዬን መሸም ያው ስደት ከመሰደድ እንደው ምናልባት ትንሽ ተሰራሁኝና ዩቱብ ይከፍላል ሲሉ ጀምሬዋለሁኝና ውዶች ይውልኝ ቪዲዮ ትሰራ ይውልኝ እኔ አላስረዝምም ማለት ነው። ሀቂቃ አጫጭር ነው እንደምታዩት ቪዲዮ የምሰራው እና ይውልኝ ሸር፣ ላይክ፣ ሰብስክራይብ አርጉልኝ። ጀዛኩም ላሁ ኸይረን። እና በዚህ መልኩ እየሰራሁ ነው። ምሳ እንደው ብዙ እንኳን ቢሆን ለማየትም እንትን ይላል። እኔ አጫጭርዬ ናት። ቂቃ የኢቱብ ህግ ለራሱ እስከ ስምንት ደቂቃ ከዛም በላይ ነው የሚለው። እኔ ግን ያው አጫጭርዬ ናት የምሰራው ምክንያቱም እንዳይበዛባችሁ እና እንዳትሰለችው እያልኩኝ ማለት ነው። ደሞ ኢዲቱም ላይ ትንሽ ያው አዲስ ጀማሪ ስለሆነ ብዙም እየተስተካከል አይደለም እና ያ ያ ነገር ስላለ እንዳትሰለቹ እያልኩ ነው። ሀቂቃ ማሳጥረው ማለት ነው። እና ስለዚህ ው ቪዲዮ ትሰራውልኝ፣ አሳድጉልኝ፣ ቻናሌን ላቸዋለሁ። በዚህ መልኩ ወጤን እየሰራሁ ነው። ምሳ ሰርተን አብቅተን አቀረብኩኝ ከልጆች ጋር ምሳችንን በዚህ መልኩ በላን ከዛ ደግሞ ባሉካ ማታ ሲመጣ ቡና ፍሊ አለኝ ቡና ፈለሁለት ዛሬ ቡና ያፈለሁት ውጭ ላይ ነው ቤቱ ይሞቃል ከዛ ውጭ ላይ በረንዳ ላይ ንፋሱ ማታ ማታ ደስ ይላል ሊሆን እንደምታው ተጨለማ ነው ቡና ፈለሁለት ለሱ ማለት ነው እና በዚህ መልኩ ቡና እየጠጣን ነው። እቺን ያንቱናን ያበራሁት እኔ ነው። ጨለማ ስለሆነ የበረንዶ መብራት አንዱ ብቻ ነው የሚሰራው እና እንደዚህ እንዲታይ ብዬ ዲም ላይት ሆነ ያበራሁት። በድንጋይ ነው የምትሰራችው እንደዚህ ዲም ላይት እና እንደዚህ ነው ላችኋለሁኝ። ሁሌ እንደዚህ እንደዚህ ትልመሽ። ያው ማታማ ከአሱር እስከ መግሪብ ድረስኛ ቁርአን እንሄዳለን። ከዛ ያው ወጥ ባንዴት ተመሰረን ማታ ነው የመጣ ነው መግሪብ ላይ አካባቢ ነው የምንመጣው። ከዛ ስመጣ ቡና ፈለሁኝ ቡና ፍልቼ ምናምን ስል መሸ እና ደግሞ እ እንትን ኔትወርክ በጣም አስቸግሮኛል። ቪዲዮ ማታ በጊዜ ለቀዋለሁኝ ሁለት ሰዓት ላይ ምናምን የሚሄደው ወይ አምስት ሰዓት ምናምን ነው። እና እንደዛ ሆኖ አስቸግሮኛል። ቡና ነጠጣ ኑልኝ እላችኋለሁኝ። ቪዲዮ ኑልኝ፣ ደጋግሜ ደጋግሜ ነው ዛሬ የምላችሁ። ሰብስክራይብ ያደረጋችሁኝ ለምንድን ነው? ልታወይ ነው አይደል? ስለዚህ እውልኝ ማለት ነው ቪዲዮውን። ሐባይቦች በጣም አመሰግናለሁኝ። ጅዛኩም ላሁ ኸይረን እና እውልይ ቪዲዮን። ይኸው ጨለማ ነው እንደምታዩት መሽቷል። በዚህ መልኩ ቡናችንን ጠጣን። አብረን እየጠጣን እላችኋለሁኝ የኔ ማሮች። ጅዛኩም ላሁ ኸይረን ሰላሙ ዓለይኩም ራህመቱላህ ወበረካቱ።